ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያንን በአንድ ያጋመደ የአንድነት አርማ፣ የማሸነፍ ምልክት እንዲሁም ፈተናዎችን ተቋቁሞ ለትውልድ የሚሻገር አሻራ ማስቀመጥ እንደሚቻል ማሳያ ነው። የኢትዮጵያውያን የጋራ ፕሮጀክት የሆነው ግድቡ ከዳር እንዳይደርስ በተለያዩ ጊዜያት የግንባታ መጓተትን ጨምሮ ሌሎች እንቅፋት ቢገጥመውም በለውጡ መንግስት ብርቱ ጥረት ከዳር ደርሶ ሪባን ሊቆረጥ በጣት የሚቆጠሩ ወራት ብቻ ቀርተውታል። ግድቡ ከፍጻሜ እንዲደርስ መላው ኢትዮጵያውያን ከህፃን እስከ አዋቂም ድጋፍ አድርገዋል። ለግድቡ የአቅማቸውን ሲያደርጉ የቆዩት የእንጂባራ ከተማ ነዋሪዎችም የታላቁ የህዳሴ ግድብ ግንባታ በርካታ ችግሮችን አልፎ ለፍጻሜ በመቃረቡ የተለየ ስሜት እንደፈጠረባቸው ተናግረዋል። ጠቅላይ ሚኒስትሩ ከስድስት ወር በኋላ ሪባን እንደሚቆረጥ ሁላችንም እንደምናውቀው ሰምተናል። ደስተኞች ነን። በተለይ ደግሞ እኛ እዚህ ኮሪደር ላይ እስካለን ድረስ ህዳሴ ግድቡ ደግሞ እንደኛ እንደ አንድ እንደ ሆቴል ነጋዴ እንደ እንጅባራ ከተማ ደግሞ መገንጠያ ነች። በጣም የህዳሴ ግድብ የትኛውም መልኩ ቅድሚያ ተጠቃሚ ከመሆኑ አንጻር በጣም ደስተኞች ነን። በጣም ትልቅ ደስታ ነው የተሰማኝ ህዳሴ ግድባችን ያው አሁን ቁጭት ላይ መድረሱ ፊኒሽንግ ላይ መድረሱ ለኛ በጣም ደስ ብሎናል። መጨረሻ ላይ መድረሱ ማለት ነው ደስ እያለን። እኔ የሚሰማኝ ደስታ አጠቃላይ ለኢትዮጵያውያን በሙሉ እንኳን ደስ አላችሁ እንኳን ደስ አለን ነው። እስካሁን በጉጉት የምጠብቀው ይች ቀነች። እኔ እኔ የህዳሴ የግድቡ በስነ ስርዓት ተጠናቆ ለሀገር ልማት ሙሉ በሙሉ ውሎ አይቸው ደስታዬ ነው ከልክ በላይ ነው ይህንም ፈጣሪ አምላክ ሆኖ አድርጎት ለኢትዮጵያ ጮራ እንዲሆንም መኛለሁ። የግድቡ ኢኮኖሚያዊ ጠቀሜታ ዘርፈ ብዙ መሆኑን ያብራሩት ነዋሪዎቹ ግድቡ ለትውልድ ትልቅ ጮራ የሚሆን፣ ለሀገር ሁለንተናዊ ዕድገት ደግሞ ያለው ፋይዳ ከፍተኛ መሆኑን ያነሱት ዳሴ ግድቡ እንደ አጠቃላይ እንደ ኢትዮጵያም እንደ እንትን ለዜጎችም ስራ ይፈጥራል። አሁንም እየፈጠረ ያለ ነው። ደስ ይለናል። ይህ ሁሉ መሬት የያዘ ያውሃ ነው። ያን አርሰን ምን መላበት መሬት ገና ለወደፊት ተስፋ አለን ብለን ያን ያን ዩኒቨርሲቲ ያደረግነው ብዙ ቦታ ነው የያዘ ለብዙ ሕዝብ በአሳ እርባታ በተለያዩ በኢሪጌሽን በብዙ መንገድ ላይ ይሄ በስራ እድል ፈጠራ ይሄ ኢትዮጵያ የህዳሴ ግድብ ለሀገሪቱ ጮራ በቃ ተስፋ የሚሰጠን ስለሆነ ይህን ተረባርበን ለሀገሪቱ ጮራ መክፈት ነው። የውጭ ወዳቸውን የሚቆረጣቸው ሀገራትም ተስፋ ቆርጠው ይቀመጣሉ ብዬ አምናለሁ። ድርቢያብር አንበሳ ያስር እንደሚባለው፣ ታላቁ የኢትዮጵያ ህዳሴ ግድብ የትብብርና የይቻላል መንፈስ ማሳያ ውጤት ነውም ብለዋል። ላንጨርስ አልጀመርነውም የሚሉት ነዋሪዎቹ፣ አሁንም ለቀሪ የግድቡ ግንባታ ድጋፋቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ይህኛው ሀብት ንብረት ነው፣ እኛ ለለውጥ ነው። ስለዚህ እስካሁን ጀምረናል። ለፍጻሜው ለማስመረቅ ያለንን ሁሉ ባለሀብቱ በሀቅሙ፣ አርሶ አደሩም በራሱ ነጋዴውም ሁሉም የሚመለከተው ኢትዮጵያውያን ሁሉ የኛ ሀብት እስከሆነ ድረስ እኛ አስተዋጽኦ ማድረጋችንን እንቀጥልና ለፍጻሜው አብቁልን እናብቀው እንጨርሰው ነው። የጀመሩትን እንደሚጨርሱት እርግጠኛ ነኝ። ይሄ ኢትዮጵያውያን ባህሪ ነው። ማንኛውም ነገር ለመጨረስ አይደለም፣ ይሄን ማንኛውም ነገር ለመጨረስ ዝግጁ ነው። ኢትዮጵያውያን ማለት አንድ ነን። ኢትዮጵያውያን ማለት በሁሉም ነገር አንድ የምንሆን ህዝቦች ነን። ስለ ህዳሴ ግድብ የሚመለከታቸው አካላት ባሉት ሁሉ የሚጠይቁትን አቅሙ የፈቀደውን አድርጎ በተባለው ሰዓት ላይ አሁንም ስድስት ወር በተባለው ሰዓት እንዲጠናቀቅ እና እውነትም ሪቫን እንዲቆረጥ ሁሉ ህዝብ ኃላፊነቱን ተወጥቶ ከራሴ ጀምሮ እኔም አሁን ለምሳሌ እንደ አቅሜ ማድርገው ካለ ማድርጌ ወደ መጨረሻው ደርሰን ያሰብነውን እናገኛለን፣ እናተርፋለን፣ እንደ ሀገር እናድጋለን የምንለውን ነገር ቶሎ ደርሰንበት ብናገኝ ደስ ይለኛል። የታላቁ የህዳሴ ግድብ ግንባታ የመሰረት ድንጋይ ከተቀመጠ 14ኛ አመቱን አስቆጥሯል።